ማርያም ምን መልእክት ይዛ ሄደች ማለት ነው? ጌታን እኮ ወሰዱት፣ ከመቃብር ውስጥ ወሰዱት። እሷ የገባት መረዳት፣ መቃብሩን አይታው በገባችበት ልክ ያገኘችው ግንዛቤ ምንድን ነበር? ጌታን እኮ ወሰዱት ምን ማለት ነው? በአይሁድ ባህል ምግብ ለመብላት ሲቀመጡ፣ ምግቡን የበላው ሰውዬ ጨርቁን ከበላ በኋላ ጠራርጎ ዝም ብሎ እንደዚህ ካስቀመጠው ጨርሻለሁ ማለት ነው። ምግቡን የበላበትን ጨርቅ ግን አጣጥፎ በትክክል ካስቀመጠው እመለሳለሁ አልጨረስኩም እያለ ነው። መነሳቱ ብቻ ሳይሆን ኢየሱስ ተመልሶ ይመጣል። እያለቀሰችም ስለመለሰች ስለቆየች ያየችው ነጫጭ ጨርቅ የለበሱ መላእክቶች። ይህ ደግሞ ቪዥን ነው፣ ህልም ነው ወይ ደግሞ እንዳትሉ። አንቺ ልጅ ለምን ታለቅሻለሽ ብለዋ እናገሯት? እሷም ጌታዬን ወሰዱብኝ፣ መልሶ ወደ ጌታዬን ልውሰደው፣ የት እንዳረጉት አላውቅም፣ እፈልገዋለሁ ስትል የምታውቀው ድምፅ ከኋላ መጥቶ ማርያም አላት። እሷም ረቡኒ አለችው። በኢየሱስ ክርስቶስ ስም ዛሬ ይህ ድምፅ በጆሮችሁ ይግባ፣ የጌታ ድምፅ በጆሮችሁ ይግባ። ለዚህ ነው ቃሉ ላይ በጣም ስንቆይ ከሚስጥርም ሚስጥር ዲፕ ምስጢር ያሳየናል። ቃሉ ላይ በጣም ስንቆይ የራሳችሁን ፎስ እዛው ቃሉ ላይ ታገኙታላችሁ። ሰው እጁን እንዲጭንባችሁ እንኳን አያስፈልጋችሁ። የሚያስፈልጋችሁ ቃሉ ላይ ረጅም ሰዓትን መቆየት ነው። ረዘም ያለ ጊዜ ስንቆይበት ቃሉ ላይ ሌላ መገለጥን ይሰጥናል። ክብር ለኢየሱስ ይሁን። ዛሬ ይህ ጸጋ ያገኛቸዋል። ዛሬ ይህ ጸጋ ያገኛቸዋል። ይህ ጸጋ ያገኛቸዋል። አንድ ቦታ ላይ የገቡ ሶስት ገጸ ባህርያትን እናያለን። ሶስት ገጸ ባህርያትን ዮሐንስ 20 ላይ እናያለን። ዮሐንስ 20 ላይ ሲጀምር እንደዚህ ይላል፣ ከሳምንቱም በፊት ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር ወጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስም ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህም ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግርን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም ከሙታንም የሚነሳ ዘንድ የሚገባው የሚለውን የመጽሐፍ ቅዱስ ቃል ገና አላወቁም ነበርና። ደቀ መዝሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክት ነጫጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጦም አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እርሷም ጌታዬን ወስደውታል ወዴትም እንዳኖሩት አላወቅኩም አለቻቸው። ይህንንም ብላ ወደኋላ ዞር ስትል ኢየሱስም ቆሞ አየችው፣ ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንነስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴትም እንዳኖርከው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በብራይስ ጥርቡን ያለችው ትርጓሜ መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቸው አለ። መግደላዊት ማርያም ወታ ጌታን እንዳየች ይህን እንዳላት ለደቀ መዛሙርቱ ነገረች። በሌላው ግን ማርያምም ጌታን እኮ አየሁት አለች ነው የሚለው ማርያም ጌታን እኮ አየሁት ያስባላትን ምስጢር ነው ዛሬ የምናገረው ክብር ለኢየሱስ ሲሆን ጌታ ይክበር። ታሪኩ ሲጀምር ማርያም የተነሳችው በማለዳ ሌሊት ነበረ። በጠዋት ተነስታ ምን ወደ ኢየሱስ መቃብር አመራች። በጠዋት በሌሊት ተነስታ ወደ ኢየሱስ መቃብር አመራች። ልክ ስትሄድ አየችና መቃብሩ ተከፍቶ አየችው። ማርያም ምን መልእክት ይዛ ሄደች ማለት ነው? ጌታን እኮ ወሰዱት ብላ ለደቀ መዛሙርቱ ነገረቻቸው። መጀመሪያ ሁለት ላይ ምንድን ነው ጌታን እኮ ወሰዱት። እሷ የገባት መረዳት መቃብሩን አይታው በገባችበት ልክ ያገኘችው ግንዛቤ ምንድን ነበር? ጌታን እኮ ወሰዱት። የእሱን አካል ስጋ ወስደው ሌላ ቦታ አሰፈሩት ነበር እሷ የደረሰችበት መጀመሪያ ማለት ነው። ይህንን መልእክት ለማን ለጴጥሮስና ጌታ ለሚወደው ለዮሐንስ ሄዳ ገለጠችላቸው ስትነግራቸውም፣ እነሱም ሰምተው ምን ሩጫቸውን ጀመሩ። ጴጥሮስን ቀድሞ ዮሐንስ መጀመሪያ ሮጦ መቃብሩ ጋር ደረሰ ይላል። ለጴጥሮስ የተሰጠው የተሰጠው ሬቨሌሽን አለ፣ ለዮሐንስም የተሰጠው መገለጥ፣ ለሁለቱም የተሰጣቸው መገለጥ ይለያያል። ዮሐንስ ጴጥሮስን ቀድሞት ሄደ፣ ቀድሞት ሄደ እና ልክ መቃብሩ በርጋ ከደረሰ በኋላ ዝቅ ብሎም ሲመለከት የሱ እይታ በአንድ በኩል ልብሱን አየ፣ ግን ወደ ውስጥ አልገባም አለ። ዮሐንስ መጣና የተገነዘበትን ሊኔን የሆነውን የተልባ እግር ጨርቅ በአንድ በኩል ብቻ አየው። ራሱ ላይ ተጠምጥሞ የነበረውን መሀረብ ግን በዛ በኩል የተቀመጠውን ጨርቅ አላየውም። ዮሐንስ የመጣበት አመጣጥ ምንድን ነው? ዮሐንስ እየሮጠ የመጣው ጌታዬን ከዚህ ጋር ወስደውት ወደ ሌላ ቦታ አድርገውታል የሚለውን የማርያምን ድምፅ ሰምቶ ነው የመጣው። የማርያምን ድምፅ ሰምቶ ጌታን ከዚህ ጋር ካነሱት ታዲያ ጨርቁ እዚጋ ምን ያደርጋል? ማርያም ጌታን ወስደውታል ካልሽ ታዲያ ራቆቱን ራቆቱን ነው እንደምድ የሚወስዱት የተገነዘበትን ጨርቅ እዚህ ጋር አስቀምጠውታል እንዴት ሊሆን ይችላል ብሎ እዛው ጋር ቆመ ወደ ውስጥ አልገባም ጴጥሮስ መጣና ግን ወደ ውስጥ ገባና ሲያይ በዚህ በኩል የተጠመጠመበትን ጨርቅ አስቀምጧል በዚህ በኩል ደግሞ ራሱ ላይ የነበረውን ጨርቅ አጣጥፎ አስቀምጦታል ዮሐንስ ተወሰደ አልተወሰደም የሚለው ነገር ላይ ሳይሆን ወደ ውስጥ ሲገባ የተገለጠለት መገለጥ ምንድን ነው። ጌታ ተነስቷል! ጌታ ተነስቷል! ጌታ ሪዘረክት አድርጓል። ጌታ ሪዘረክት ስላደረገ ጨርቁን ትቶታል አለው። ጴጥሮስ ግን የገባው ሌላ ነገር ነው። ጴጥሮስ አየናኖ እሱ አይደለም ይወለህ እዚህ ጋር አንድ ጨርቅ ተቀምጧል፣ የሰውነቱ ላይ የነበረው ጨርቅ፣ በዚህ ጋር ደግሞ ማኅረቡ ላይ የነበረው ጨርቅ ተቀምጧል። ይህ ሚኒንግ አለው። ይህንን መልእክት ይህንን ትርጉም እኔ ላስረዳህ ብሎ ነገረው። ምን ማለት ነው? በአይሁድ ባህል ምግብ ለመብላት ሲቀመጡ ምግቡን የበላው ሰውዬ ጨርቁን ከበላ በኋላ ጠራርጎ ዝም ብሎ እንደዚህ ካስቀመጠው ጨርሻለሁ ማለት ነው። ምግቡን የበላበትን ጨርቅ ግን አጣጥፎ በትክክል ካስቀመጠው እመለሳለሁ፣ አልጨረስኩም እያለ ነው። ስለዚህ በሌላ አነጋገር ዮሐንስ ገብቶ ያየው ጴጥሮስ የገባውን ነገር ገብቶ ያየው ምንድን ነው? መነሳቱ ብቻ ሳይሆን ኢየሱስ ተመልሶ ይመጣል የሚለውን ዲፕ ሬቪሌሽን የነገረው ክብር ለኢየሱስ። ሲሆን ዮሐንስ መጣና አንደኛውን ጨርቅ ብቻ አየ ይላል። ስድስት ላይ ደግሞ ጴጥሮስ መጣና አንደኛውን ጨርቅ ብቻ ሳይሆን ሁለተኛውንም ጨርቅ አየ። ለምን ወደ ውስጥ ገባ? ወደ ውስጥ ገባና ሌላ ፍቻ ያገኘ ማለት ነው። ዮሐንስ በር ላይ ነበር የቆመው። ከዛ ውስጥ የገባው ሰውዬ ና ይወል የበራልኝ እንደዚህ ነው ብሎ ከነገናኛውን ስቡት አመጣው። ሁለቱም አዩና ዮሐንስም ይላል ዮሐንስም አየና አመነ ይላል። በዮሐንስና በጴጥሮስ ልዩነት መካከል ልዩነት የነበረው ምንድነው? ዮሐንስ ጫፍ ላይ ነው የቆመው። ጴጥሮስ ግን ወደ ውስጥ ዘልቆ ገባ። ወደ ውስጥ ዘልቆ ገባና ጌታ የነገረው ሚስጥር ሪቪል አደረገ። አዩና ወደ ሄዱ ይላል። ወደ ቤታቸው ሄዱ። ሁለቱም አዩ፣ መልእክቱን ተቀበሉት። ኦኬ አንደኛው አልገባም ነበር፣ አንደኛው ገባ። ስማ መኖሩ ብቻ ሳይሆን መነሳቱ ብቻ ሳይሆን ተመልሶ ግን ይመጣል አለ። ደቀ መዛሙርቱ መጥተው የራሳቸውን ትርጉም ካገኙ በኋላ ሄዱ። ማርያም ግን በዛው ቦታ ላይ ከእንደገና ቆየች፣ እያለቀሰችም መጠበቅ ጀመረች። ማርያምም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክት፣ ነዳጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው በአንዱ በራስጌ ሌላው በእግሩ ተቀምጦ አየች። ተወስዷል ብላም ግን እያለቀሰችም ትመለከታለች። ጎንበስ ስትል ግን ምን አየች? ጎንበስ ስትል ግን ሁለት ጨርቅ፣ ጎንበስ ስትል ግን ሁለት መልአክት አየች። ሶስት እይታዎችን አያችሁ? በአንድ ሁኔታ ላይ ሶስት እይታዎችን እነ ጴጥሮስ በዛን ሰዓት ላይ ከተገለጠላቸው በኋላ ያንን ነገር ካዩት በኋላ ትንሽ ቢቆዩ ለማርያም የተገለጡት መላእክቶች ይገለጡላቸው ነበረ። ትንሽ ቢቆዩ ጌታ ራሱ ይገለጥላቸው ነበረ። ማርያም ግን ቆየች። ዢቫራዶ ሶኮሲያ እያለቀሰችም ስለመለሰች ስለቆየች ያየችው ነጫጭ ጨርቅ የለበሱ መላእክቶች። ይህ ደግሞ ቪዥን ነው ህልም ነው ወይ ደግሞ ምን እንዳትሉ። አንቺ ልጅ ለምን ታለቅሻለች? ብለው አናገሯት። እሷም ጌታዬን ወሰዱብኝ መልሶ ወደ ጌታዬን ወሰዱብኝ፣ የት እንዳደረጉትም አላወኩም። ስለዚህ ስጡኝና ልውሰደው፣ ጌታዬን ልውሰደው፣ የት እንዳደረጉት አላውቅም፣ እፈልገዋለሁ ስትል የምታውቀው ድምጽ ከኋላ መጥቶ ማርያም አላት። እሷም ረቡኒ አለችው። በኢየሱስ ክርስቶስ ስም ዛሬ ይህ ድምጽ በጆሮአችሁ ይግባ። የጌታ ድምጽ በጆሮአችሁ ይግባ። እነ ጴጥሮስ መጥተው፣ እነ ዮሐንስ መጥተው እያለ ማርያም ግን ስለቆየች ለወንድሞቼ አርጋለው ብለሽ ንገሪያቸው አላት። መጥተው ለነበሩት ጨርቁን ምልክቱን ላዩት፣ ለወንድሞቼ ይህንን ደግሞ ሄደሽ ለወንድሞቼ ተነስቻለሁ አርጋለው ብለሽ ንገሪያቸው። እዛው ጋር ለነበሩት መልእክት ይዘሽ ይዣሏቸው ለወንድሞቼ ሄደሽ ንገሪያቸው፣ እዚ ጋ ለነበሩት ላልቆዩት፣ ለሄዱት እኔ ተገልጨልሻለሁ፣ እኔ ታይችልሻለሁ። መላእክቶች ብቻ ሳይሆን እኔ ራሴ ተገልጫለሁ። ይህንን ይዘሽ ለወንድሞቼ አሁን ወደ ሰማይ አድርጋለሁ ብለሽ ንገሪያቸው። ሜሴጅ ኬሪ አደረገች፣ ሜሴጅ ይዛ ሄደች። ለምን ስትል እዛው ቦታ ላይ እያለቀሰች ትጠብቀው ነበር። ለዚህ ነው ቃሉ ላይ በጣም ስንቆይ ከሚስጥር ሚስጥር ዲፕ ሚስጥር ያሳየናል። ቃሉ ላይ በጣም ስንቆይ የራሳችሁን ፎስ እዛው ቃሉ ላይ ታገኙታላችሁ። ሰው እጁን እንዲጭንባችሁ እንኳን አያስፈልጋችሁ። የሚያስፈልጋችሁ ቃሉ ላይ ረጅም ሰዓትን መቆየት ነው። ረዘም ያለ ጊዜ ስንቆይበት ቃሉ ላይ ረዘም ያለ ነገር ስንቆይለት ሌላ መገለጥን ይሰጠናል። ክብር ለኢየሱስ። ሲሆን ዛሬ ይህ ጸጋ ያገኛችኋል። ዛሬ ይህ ጸጋ ያገኛችኋል። ይህ ጸጋ ያገኛችኋል። ሳጠቃልል የቆያችሁበት ነገር ላይ በርን ታገኛላችሁ። ተስፋን አትቁረጡ። ምናልባት ከውጭ አንድ ነገር ብቻ ሊታያችሁ ይችላል። ወደ ውስጥ ስትገቡ ግን፣ ወደ ውስጥ ስትገቡ ግን የቃሉን ፍቺ ታገኛላችሁ። እዛው ላይ በጣም ስትቆዩ ደግሞ መላእክት ይገለጣሉ። እዛው ላይ በጣም ስትቆዩ ደግሞ የጌታ ድምፅ ራሱ ይመጣል። ዛሬ በኢየሱስ ስም ድምፅ ይምጣ። የጌታ ድምፅ ይምጣ አውጃለው። የጌታ ድምፅ ይምጣ። ጌታ በቃሉ ይናገራል። ድምጹ ይምጣላችሁ። ድምጹ ይምጣላችሁ።